የጠንካራና እንዲሁም ደግሞ የጀግንነት መገለጫ የሆነችው ጀግናዋ እህታችን ሁላችሁም ጀግና እያላችሁ እንግዲህ ጻፉላት። ቀይስ ራሂማላ በጣም አስቂኝ ሰው ናቸው። አመሽ የሚባሉ ሰው እና ታሪኩን ታውቁታላችሁ ብዬ አስባለሁኝ። በጣም አስቂኝ የነበሩ የሀዲስ ዘጋቢ ናቸው። እና ምን ይላሉ መሰላችሁ፣ ኮሜንት ላይ ገብቶ ይሳድባል፣ ስምህን ያጠፋል፣ ሲሕር ይሰራብሃል

አንዳችሁ ለአንዳችሁ አላ ያበላለጠው ነገር አትመኙ አለና አላ አስከትሎ ወስአሉ الله <سؤال> من فضله اللهን ከችሮታው ለምኑታል። ለዛ ሰው ከሰጠው ሀብት በላይ አላ ይሰጣል። ከሰጠው ዕልም በላይ ይሰጣል። ከሱ የተሻለ ትዳር፣ ከሱ የተሻሉ ልጆች፣ እህቶችን ብተኙ ከሱ የበለጠ ቁንጅና። ሕስዱም ተዉት። የሌላውን አትመኙት። ወደ አላህ እጃችሁም መልሱት። ጸጋ ደሞ ለተቸርከው ወንድሜ ሶስት ምክሮችን ልቸር። መጀመሪያ ጸጋ የተሰጠው ሰው ሐሲድን የሚከላከለው ራሱ ነው። መጀመሪያ ካለህ ነገር አካፍለው። አንዳንዱ እሱ ይይዛል፣ ሌላው ችግር ውስጥ ነው። ቤተሰብ ሊሆን ይችላል፣ ዘመድ፣ ጎረቤት፣ አብሮ አደግ። እሱ ዛ ጥቁሩ መኪና ላይ ነው ያለው፣ እነዛ ደግሞ በግራቸውን ነው። እንዴት ይህስ ዳይገባቸው? ለዛ ነው አላህ ቁርአን ለነብዩ ሁዝ ምን አምዋልህም ሰደቃ ከገንዘባቸው ዘካን ሰደቃን ያዝና ለድሆቹ በትናን። ለምን ትቶሂሩሁም ታጸዳቸዋል። ሰጩን ከስስት ታጸደዋል። ተቀባዩን ከምቀኝነት ታጸደዋል። ካካፈልከው እኮ አላህ ያኑርልኝ ነው የሚልህ። ዘግተ ከበላ ግን ጥርስ ነው የሚነግዘ። አብሮን እኮ ትናንትን ያደጋውን ዘግቶን አለፈ ይላል። አራቀዋለው እኮ እንዴ! ነው የምትሰሙታል? ካለህ አካፍለው። የሒስ ደዓይን ትሰብራለህ። ጠርታ አካፍለው፣ ጋብዘው፣ ሰደቃ ስጠው፣ አቋቁሞ ጊፍት አምጣለት። ለአንተ ዱዓ ድራጊሱን እንኳን ለሐሲድ እዛ በኋል። ሁለተኛ እንዳትኮራ ዘግተህ እንዳታልፍ። ሰርጋቸው ላይ ተገኝ። ስኬታማ ና ብለህ እንዳትሸሽ። ለቅሶ እንዳትጠፋ። መንገድ ላይ በደንብ ሰላም በላቸው። ደስ ነው የሚለው ስኬታማ የሆነ ሰው ወርዶ ሰላም ሲለው ሲያቀፈው። ያንተ ዱዓ ድራጊሱ የሐሲድን አይን የምትሰብሮ፣ አንተ ራሰ ባለመኩራት፣ በማካፈል ይህን ሁሉ አርገ ደግሞ አልፎም ይመጣል ሐሲድ

የጠንካራና እንዲሁም ደግሞ የጀግንነት መገለጫ የሆነችው ጀግናዋ እህታችን ሁላችሁም ጀግና እያላችሁ እንግዲህ ጻፉላት። የእህታችን ድንቅ ጥንካሬና ትዕግስት እጅግ በርካቶችን በዚህ ሰዓት አስገርሟል። የምትመለከቷት እህታችን አንድ እግሯ ከተቆረጠ ሳምንት ብቻ ሆኗታል። ነገር ግን ውበቷ እንዲሁም ደግሞ ፈገግታዋና ውስጣዊ ብርታቷ እጅግ የሚደነቅ ጭምር ነው። እህታችን እንዲህ ባለ ፈተና ውስጥ ሆና እንኳ እንግዲህ ፈገግታዋ እንዲሁም ደግሞ ያላት የህይወት ፍቅርና ተስፋ እጅግ አስገራሚ ነው። የእህታችን ፈገግታ እንግዲህ እንደምትመለከቱት ልክ እንደነጋ ብርሃን ነው። እናንተስ ስለዚች ጀግና እህታችን ምን ትላላችሁ? ሀሳባችሁን አጋሩ። ፎሎ ማድርጋል አልሐምዱላህ አልሐምዱሊላህ በእስልምና አልሐምዱላህ ስላም ለለገሰ እንጌታ አልሐምዱላህ በኢስላም ውስጥ የሙስሊሞች አንድነት ይታያል። በስላም ውስጥ ብዙ ነገር ይታያል። ሙስሊሙ ማህበረሰብ አጠቃላይ አለም ላያሉ ሙስሊሞች የሚሰባሰቡበት አንድነታቸው የሚጠናከርበት ተመልከቶ የዓለም ሙስሊም አንድ ላይ ያለበት ቦታየለም ሙስሊሞች የተሰባሰቡበት ቦታ ይህ ቦታ ማለት እንግዲህ አሁን ያለነው መዲና ላይ ነው። ከዓለም ጫፍ እስከ ጫፍ በሁሉም አህጉር የሚገኙ ማለት ይቻላል አንድነታቸውን ያሳዩበት ቦታ ነው። ስለዚህ ይሄ ነገር የሚገኘው በእስልምና ነው። አንድነት፣ ወንድማማችነት አልሐምዱሊላ ለእስልምናችን አላህ ለለገሰን ኢስላምን ለለገሰን ሁሌም አልሐምዱሊላ ሁሌም አልሐምዱሊላ ሙስሊም አድርጎ ያኑረን ሙስሊም አድርጎ ይግደለን። አላህ ዱንያን ለሚወደውም ለማይወደውም ይሰጣል። ዲንን ግን ለሚወደው ብቻ ነው የሚሰጠው። ስለዚህ ወንድሜ በእስልምናህ አልሐምዱሊላህ። እህቴ በእስልምናሽ አልሐምዱሊላህ። ዛሬም ነገ አልሐምዱሊላህ። ሳውዲ አረቢያ ህገወጥ ነዋሪዎች ራሳቸውን በራሳቸው ኦንላይን ዲጂታል አማራጭ በመጠቀም የሚያሰናብቱበትን መንገድ ፈጥር ያለው እያለች ትገኛለች። ያለምንም ጃወዛት ወይንም ደግሞ ወደ ፓስፖርት ተቆጣጣሪዎች ኦፊሰሮች ባለመሄድና እንግልት ሳይገጥመው ማንኛውም ሰው ራሱን ከሳውዲ ህገወጥ ነዋሪ ከሆነ ሊያሰናብት የሚችልበት አማራጭ ተሰርቷል እየተባለ ነው። ሌሎች የቴክኒካል እንደዚሁም ደግሞ ኦፕሬሽናል ስራዎች ከተጠናቀቁ በኋላ ይህ ይፋ ይደረጋል ተብሎ እየተዘገበ ይገኛል። በዚህ ጉዳይ ላይ ምን ሀሳብ አላችሁ? አስተያየታችሁን አስቀምጡልኝ። ከሰሞኑ በሳውዲ አረቢያ ውስጥ ተፈጻሚ እየሆኑ ያለው የሞት ቅጣት በዕጥፍ እንደጨመረና በየቀኑ ከፍተኛ ሁኔታ እየጨመሩና ለቁጥር አዳጋች እየሆኑ እንደመጡ አንዳንድ ሪፖርቶች አሳይቷል። የሚሆነበት ዋነኛ ምክንያት በሳውዲ አረቢያ ውስጥ የአደንዛዥ እጽ ዝውውርና ተጠቃሚ መብዛቱን ተከትሎ የአደንዛዥ እጽ አዘዋዋሪዎች በሞት መቀጣታቸውን ተከትሎ ነው። ሳውዲ አረቢያ ነገስታት በቀጥታ ባስተላለፉት ትእዛዝ መሰረትም እንግዲህ በሳውዲ አረቢያ ውስጥ አደንዛዥ እጽ ሲያዘዋውር የተገኘ ማንኛውም ዜጋም ሆነ የውጭ ዜጋ እንግዲህ የሞት ቅጣት እንዲፈጸምበት ትእዛዝ አስተላልፏል። ይህንንም ትእዛዝ ተከትሎ እንግዲህ በሳውዲ አረቢያ ውስጥ የሞት ቅጣቱ በከፍተኛ ሁኔታ ጨምሯል። ከእነዚህ ውስጥም እንግዲህ በሞት ቅጣት ከሚቀጡት ማለት ነው አደንዛዥ እጽ አዘዋዋሪዎች በከፍተኛ ደረጃ ፐርሰንቱን እንደሚይ ተገልጿል። ይህ የሚያሳየው እንግዲህ በሳውዲ አረቢያ ውስጥ የአደንዛዥ የተጠቃሚ ቁጥር መጨመሩ ነው። መሪዎች ወደ መስጊድ ገብተው የጀማ ሰላ ሲሰግዱ ማየት በጣም ያስደስታል። እዚህ ጋር እንግዲህ የምታዩት መሪ በቅርቡ የተመረጠው የኒውዮርክ አዲሱ ከንቲባ ነው። እና ደስ ይላል። በጣም ብዙ ጊዜ በቃ በስርዓቱ ገብተው መስጊድ ውስጥ ስራቸውን ትተው ለአላህ ተገዝተው ሲወጡ በጣም ያስደስታል። ማሻአላህ እያላችሁ ኮሜንት ላይ ጻፉ። ያው ቪዲዮውን ደግሞ ገፋ አድርጉት፣ ገፋ ገፋ አድርጉት። ቃለ አመሽ ራሂመሁላሁ ተዓላ ምን ይላሉ ኢብን ቀይስ ራሂመሁላህ። በጣም አስቂ ሰው ናቸው። አመሽ የሚባሉ ሰውና ታሪኩን ታውቁታላችሁ ብዬ አስባለሁኝ። በጣም በጣም አስቂ የነበሩ የሀዲስ ዘጋቢ ናቸውና ምን ይላሉ መሰላችሁ? ላየምዘሁከ አይቀልዱህም እኮ ኢላ መየ ሒቡክ የሚወድህ ሰው ቢሆን እንጂ ይላሉ። እና በጣም ቀልድ አንዳንድ ሰው ሲቀልዳችሁ ምናምን ሲጫወታችሁ እናንተን ብሎ ለእናንተ የሆነ ቀልድ ፈጥሮ ምናምን እንደዚህ ሲያወራችሁ ባይሆን ያንን ነገር ውሸትን ሳይሆኑ የሆነ ለማሳቅ ብሎ እናንተን ሳይዋሽ ነገር ግን ነገሩ ቁም ነገር ሆኖ ራሱ ቀልድ አለ፣ አደለ? ልክ እንደዚ የሚቀልዳችሁ ሰው እንትን አትበሉ፣ የሆነ ኩስትርትር በማለት ያንን ሰው አታሸማቁ። እሺ የሆነ ባይሆን የሚቀለድበት ቦታ አለ፣ የማይቀለድበት ቦታ አለ። መቀለድ ማንን አለመቀለድ እንዳለባችሁ ማወቅ አለባችሁ። በተጨማሪም ደግሞ የሚሳቅበትና ማይሳቅበት ቦታ አለ። ይህንን ነገር መለየት ነው። ያላህ መልእክተኛ አላህ ሰላቱ ሰላም ይቀልዱ ነበር። ነገር ግን ያላህ መልእክተኛ ቀልዳቸው አንደኛ የሆነ ድንበር ያለፈ አይደለም፣ እንደዚሁም ደግሞ ውሸት የተቀላቀለበት አይደለም። እኛ ሰዎችን ለማሳቅ ብለን እንደምናዋሸው ማለት ነው። እና ያላህ መልእክተኛ አላህ ሰላቱ ሰላም ከቀለዱ ቀልድ አንዱ ምንድን ነው? እንዴት የሆነች አሮጊት ነበረችና ምን አለቻቸው? ያለ መልክተኛን ያ ረሱሉላህ፣ እኔ ጀነት እንዲገባ ዱዓ ያድርጉልኝ አለቻቸው። ያለ መልክተኛ ላ ሰላቱ ሰላም ሲመልሱ አሮጊት እኮ ጀነት አይገባም አሏት። ያቺ ሴትም በጣም ደነገጠችና እያለቀሰች ሄደች። ከዛ ያለ መልክተኛ ላ ሰላቱ ሰላም ምን አሏት? አይ አሮጊት ጀነት አይገባም ያልኩት እኮ ወጣቱ ነሽ ነው የምትገቢው ማለት ነው አሏት። እና እሷም ተደሰተች እና ያላህ መሬተኛ ለ ሰላት ሰላም እንደዚህ አይነት ቀልዶችን ይቀልዱ ነበር። እና መቀለድ በድናችን ምንም ችግር የለውም፣ ግን ውሸት የተቀላቀለበት መሆን የለበትም። እንደዚሁም ደግሞ ያኔ ስንስቅም ሆነ በሁሉም ነገር ቀልድ ሆነ በገደብ መሆን አለበት፣ ቦታው ላይ መሆን አለበት። ያለ ቦታው ቀልድ ያለ እንደዚህ አይነት ነገራቶችን ብንጠቀም አሪፍ ነው። አላህ ያህፈዝኩም። መልካም ስራችሁን አላህ ይቀበላችሁ። ሰላም አሌይኩም ረህመቱላሁ በርካቱ። ተመልከቱ፣ የቴሌግራም ሊንክ ተለጥፏል። የቴሌግራሙ ሊንክ ምንድን ነው የሚለው? ኢስላም ሽብር ይላል። በዚህ ሊንክ ኑ፣ ጉዳችሁን እዩ ይላል። ምን ጉዳ አለ ብላችሁ ተጭናችሁ እንድትገቡ ነው የሚፈለገው። የቴሌግራሙ የቻናሉ ስም ምንድን ነው? ኢስላም ሽብር ይላል። ምን አለ ብላችሁ እንድትገቡ። ከዛ በኋላ ስክሪን ሾት ተደርጎ ስክሪን ሪከርድ ተደርጎ ይኸው ሙስሊሞቹ ሽብር የሚል ቻናል ከፍተው ተሰብስበዋል ሊሉ ውነታችሁን። ነው ጅል መሰላችሁ? እንደ ኢስላም ሽብር የሚል የቴሌግራም ቻናል ከፍታችሁ ኑ ግቡ፣ ከዛስ ይኸው የሙስሊሞቹ የቴሌግራም የሽብር ቻናል ልትሉ እ ዲላችሁ ፈልጉ። ሴራ ነው ስራችሁ፣ ሁሉ ሴራ ብቻ። አቃታችኋ በመረጃ ነው በማስረጃ በመወገት አቃታችሁ። በመረጃ ነው በማስረጃ በመወገት አቃታችሁ። ሴራ ብቻ። ወነትሽን ነው የእስላም ሽብር የሚል የቴሌግራም ቻናል ከፍተሽ ኑ ግቡ። ከዛስ ይኸው ሙስሊሞች እዚ ውስጥ ተሰብስበዋል፣ የሽብር ቻናል ከፍተው እዚ ውስጥ ተሰብስበዋል ይኸው